የካሌብ አባት ወደ ቤት ተመልሷል። እቤት ሲመለስ ካሌብ ቲና ላይ ሽጉጥ ደቅኖባት ያገኛል። ተው ልጂ እዚች ወንጀለኛ ላይ ተኩሰ እጅህ በደም መጨማለቅ የለበትም። እሷ እንደዚሁ በቆሞ ነው መቅጣት ያለባት። እንዴ መንፈስ ነው ካሌብ አባዬ ሞቷል ብላ ቲና ብትርበተበትም፣ አባዬ ግን የእውነት እቤት መጥቷል። ኤደንንና ዳኔንም አስታርቋቸዋል። ነገር ግን ኤደን ከመታረቋ በፊት ሁለት ቅድመ ሁኔታዎችን ሰጥታቸው ነበር። አንደኛ እንዲመረመር እፈልጋለሁ ሁለተኛ ደግሞ በሙሉ ልቤ ልቀርበው አልችልም እ ትለዋለች የካሌብ አባትም ሀሳብሽ መልካም ነው ሳይወድ በግዱ ይስማማል እ ይላታል ለካሌብ ደግሞ እንግዲህ ትሁት ላደረገችው ነገር አባቱን ላተረፈችለት በጣም ብዙ ነገር ስላደረገችለት ስጦታ ሰታታል ትሁትም ስጦታውን ይዛ እንግዲህ ወደ ኩሽና ትገባለች። ስጦታውን ስጦታውን እያየች ምግብ ማቅረቧን ትረሳና ኤደን ኩሽና ትሄድና ካሌብን ካፈቀርሽው ስንት ጊዜ ሆነች ትላት። በጣም ትደነግጣለች። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁን? የእግዚአብሔር ይመስገን በጣም ደህና ነኝ። ሁላችሁም በያላችሁ በሰላማችሁ ብዝት ትረፍሽ ይበልልኝ። ሙስሊም እህት ወንድሞችም ሰላም ብያለሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። የደወል ምልክቷን መጫን አትርሱ። ነባሮች ደግሞ ሀሳብ አስተያየት ካላችሁ ኮመንት ላይ እንዲሁም ደግሞ ቪዲዮን በላይክ በመጀመር እንድታበረታቱኝ እያሳሰብኩኝ፣ ዛሬ ወደመጣሁበት የግፈኛዋ ሚስትና የሰራተኛዋ ፍጥጫ ቀጣዩ ክፍል እነሆ እላችኋለሁ፣ እስከ መጨረሻው ድረስ ተከታተሉኝ። እንግዲህ ያው ቅድም መግቢያ ላይ እንደነገርኳቸው የካሌብ አባት ለተወሰነ ጊዜ ቤት አንነበረም። ምክንያቱም የቤት ያልመጣበት ምክንያት ቲና እንደሞታወቃ እንግዲህ አንድ ቀበሌ አንድ የዛያረች የሞቱን ወረቀት እያጧጧፈች ነበረ። ነገር ግን ካሌብ ስሜቱን መቆጣጠር ስላቃተው ቲናን ለመግደል ሽጉጥ አንስቶባት ነበረ። በዛን ሰዓት እንግዲህ ሽጉጡን ተደቅኖ ባለፈው ክፍል ያልቃል እንግዲህ። የካሌብ አባት በዛን ሰዓት ነበረ ሽጉጡን ደቅኖ ቲናን ሊመታ ሲል እቤት የደረሰው። በዛን ሰዓት እንግዲህ የካሌብ አባት ልጄ ተው፣ በዚቄችን ወንጀለኛ መተህ ደምህ በእጄ ተጨማልቆ እስር ቤት መበስበስ የለብህም እባክህ እረፍ። አባዬ ነገ ደግሞ ማንኛችን እንደምትገድለን እንኳን እኮ አናውቅም ስለዚህ ይቺ መወገድ አለባት፣ መሞት አለባት። አያይ እሷ መሞት የለባትም በቆሟ መማርና መሰቃየት ነው ያለባት። ስለዚህ እሷን ገለህ አንተ ወንጀለኛ ንገለህ ወንጀለኛ መሆን የለብህም። እኔን ስማኝ ንአንድ ጊዜ ብቻ ያላውራክ ይለዋል። ከዛ እንግዲህ ሽጉጥን ተቀብሎ ለትሁት ይሰጣታል። ትሁትም እንግዲህ ጎኗ ቁጭ አድርጋ ሶፋ ትቀምጣለች። ቲናም እረ መንፈስ ነው ካሌብ አባዬ ሞቷ ብላ ብትርበተበትም ነገር ግን አባዬ እንዳልሞተ ቆሞ ፊቷ አሳይቷታል። በጣም ተደ ተደነግጣለች የተደበላለቀ ስሜት ይሰማታል ከዛ ትሁት ሽጉጥን ስጭኝ ስትላት አልሰጥሽም አርፈሽ ካልተቀመጥሽ እነሱ የጀመሩትን እኔ ራሴ ጨርሰዋለሁ ስትላት በጣም ተደነግጥና ተነስታ ከቤት በራ ትወጣለች በሩ ጋር እንደደረሰች ልክ ዳኔ ጋር ትደውልና ዳኔ ችግር ተፈጥሯል ጉድ ሆኛለሁ አባ ያልሞተም የት ነህ አሁን ላገኝ እፈልጋለሁ ትለዋለች እሱም እንግዲህ ያለበትን ቦታ ይነግራትና እዛ ቦታ ይገናኛሉ። እዛ ስትደርስ በጣም ትርበተ ቆይ ምን ሆነች ነው ቆይ ልረጋጋ። ዳኒ፣ በጣም ችግር ተፈጥሯል፣ አደጋ ውስጥ ነው ያለሁት ትለዋለች። እንዲህ ለምንድን ነው የወንሹን የማትናገረው ይላትና ውሃ እየጠጣ ስለነበረ ከውሃው ቀርቶ ይሰጣታል። እሷ ውሃ ከጠጣች በኋላ አባዬ አልሞትም አጋቹ ውዶኛል ውሸቱን ነው ገድያለሁ ያለው አባዬ ቤት መጥቶ ነበር። ስለ ምን ቆይ እንዴት ስላት አዎ እቤት መጥቶ ነበር መጀመሪያ መንፈስ ነበር የመሰለኝ። መንፈስ በጣም እፈራለሁ። መንፈስ ነው የፈራሽው? ወይስ ያባየን መምጣት? ባይመጣ ደስ ይለኝ ነበር ግን፣ ከእሱ በላይ መንፈስን በጣም እፈራለሁ ትለዋለች። እና ታዲያ አሁን ምንድን ነው የምትል ስላት፣ አይሞትም ችግር ውስጥ ነው። ካሌብ ሊገለኝ ነበረ። አባዬን ያዳነኝ። አየሽ፣ ያባዬ አለመሞት ለአንቺ ጠቀመሽ። እሱ ባይኖር ኖሮ አንቺ ሞተሽ ነበረ ሲላት፣ እንግዲህ ምንም መልስ የላትም። ለማንኛውም ዛሬ አንተ ጋ ነው የማድረው። ይቅርታ እኔ ጋ የክብር እንግዳ አለ። ስለዚህ እሱን አስወጥቼ አንችን ማስገባት አልችልም። ማለት እኔን በሱ እየተደራደርክብኝ ነው። አንቺ ሩም ይዘሽ ደሪ። እንግዲህ የሰው እንግዳ ውጣ ብዬ አንችን ላሳድር አልችልም፣ ብሎ ሂሳቡን ከፍሎ ጥሏት ይሄዳል። በዛን ሰዓት ቲና በጣም ትናደዳለች። ሁሉ ነገሯን አታለች። ከዛ እንግዲህ ዳኒ ወደ ነካሌብ ቤት ሁሉም ይሰበሰባሉ። ልጆች እንግዲህ ዳኒ ትሁት ኤደንም ቤት መጣ ቤት በመመለሱ ደስታቸውን እየገለጹ እንግዲህ ዳኒ ሕይወቱን ሰጥቶ ሊያድነኝ በመምጣቱ እጅግ አድርጌ ላመሰግነው ወዳለሁ እንዲሁም ደግሞ ትሁት ያንን ግብድ የሚያክል ሰው እየተፋልማ እኔን ነጻ ወታኛለች። የትሁት ውለታ እንዲህ በቃላት ሊነገር ይቻላል፣ ቢሆንም ግን በጣም እጅ ጋር እኪ አመሰግናል ይላታል። ካሌብም አዎ፣ ትሁት ሳስከፋትም ሳታስከፋ፣ ስበድላትም ሳትበድለኝ፣ ብዙ ነገር ሳደርጋት እንኳን ሳትቀየር ብዙ ነገር አደርጋልኛለች። ስለዚህ ለእሷ ስጦታለኝ፣ አነስ ያለ ስጦታ። ስለዚህ ስጦታ ተቀበይ ይላታል እሷም እንግዲህ ተነስታ ስጦታውን ትቀበላለች እቅፍ አርጋም ካሌብም ታመሰግናለች ማለት ነው ከዛ እንግዲህ ስጦታውን ይዛ ኩሽና ገብታ እንግዲህ ስጦታ ስጦታውን እያየች ትቆያለች ከዛ እንግዲህ ኤደን በዚህ መልኩ ስላያችሁ በጣም ደስ ብሎኛል ደስታችሁ እኮ እኛንም ማስደሰተን እውነት በጣም ይገርማል በጣም ደስ ይላል እያለች ኤደን አው የኔ ልጅ ትሁት ትልቁን ሚና ይዛለች ዳኒም እንደዛው በጣም አድጌ ያመሰግናል። ለማንኛውም በቃ እስኪ ማቀራረቡን ላግዛት፣ በጣም በብዙ ሥራ ደክማለች፣ ራቱን ላግዛት ብላ እንግዲህ የኩሽና ስገባ ስጦታው ላይ ያፈጣለች። እንዴ አሁንም ስጦታው ላይ ነሽ? እንዲህ ስትላት አይ ስጦታውን እኮ ደስ ብሎ እያየት ነው ማለት ከዚህ በፊት ተሰጥቼ አላቅም። ቆይ ትሑቴ ግን ካሌብን ካፈቀርሽ ስንት ጊዜ ነች ስትላት ትሑትን በጣም ትደነግጥና በሩን ወዲያ ወዴታይና እረሰው እንዳይሰማሽ እባክሽ ደና ያገኘዋቸውን ቤተሰቦችን እንዳታጣልኝ እባክሽ ብላ ስትለምናት፣ እንዴት ፍቅር እኮ ነው። እኔም በዛ ውስጥ ስላለው ስለ ፍቅር በደንብ በደንብ አውቃለሁ። ስለ ፍቅር ማሰብ፣ ስለ ፍቅር ስሜት በጣም ብዙ ነገር የሚያስደስት ነገር አለው። ስለዚህ አትፍሪ፣ እኔ አብሬሽ ነኝ፣ ስሜትሽ እንጋራልሻለሁ ብላት፣ እንግዲህ ልታውጣጣት ብትሞክርም ረባክሽ ባክሽ አታሽከርም የሚል ቆይ ከዚህ በፊት አፍቅሬ አላውቅም ነው የምትይኝ የምወደው ሰው ነበረ ግን አብረን ጊዜ አላሳለፍን እና ነገርየው ከነ ክብሩ ነው። እንዲያልሽ ይነስላል እንዴ ረባ ክሸተሽ ይገርማል። በዚህ ዘመን እንደዚህ አይነት ሰው ማግኘት በጣም እድለኝነት ነው። ለማንኛውም ለካሌብ እንደምታፈቅሪው ንገሪው። አንቺን አግብቶ መኖር ለሱ እድለኝነት ነው ትላታለች። ኧረ እባክሽ እባክሽ ከትና ቤተሰቦች እንዳታለያይኝ ትላታለች። ከዛ እንግዲህ ዳኒም ወደ ቤት ይመጣና ይህ ካሌብን አባት ይማጸነዋል። የካሌብ እንግዲህ የካሌብ አባት ዳኔን መቀየርህ ከትናንት ማንነት መውጣትህ ይህ አንድ ትልቅ ለውጥ ነው። ነገር ግን እሷ ፍለሽቱን ታወራለህ ትጫወት አላችሁ። ታዲያ አይ ያንተንና የሌሎቻችሁን ይቅርታ አግኝቻለሁ። እኔም አሁንም ደግሞ የኤዱን ይቅርታ አግኝቼ እሷን መካስ ነው የምፈልገው። ድጋሚ በፍጹም አላጠፋም እባክህ ካሌ ባባ አስታርቂ ብሎ ይማጸነዋል። እሱም እንግዲህ ኤደንን ይጠራና ያወራታል። እሷም እሺ አንድ እድል ሰጥቼው ሞክራለሁ፣ ነገር ግን መጀመሪያ መመርመር አለበት። ሲቀጥል እኔ አሁን በሙሉ ልብ ልቀርብ አልችልም። በድጋሚ መጎዳት አልፈልግም ትለዋለች። እሱም ሀሳብሽ ጥሩ ነው፣ ሳይወድ በግዱ ያልሽውን ያደርጋል። አንቺን ላለማጣት ሲል ደፋ ቀና ሲል ታገኘዋለሽ። ስለዚህ በቃ ይቅር ተባባሉ ይለዋል ከዛ እሷም እንግዲህ ዳኒን ይቅርታ ተባብለው ይስማማሉ። ከዛ እንግዲህ እቤት እንግዲህ ቲና አይኗን በጨዋጥ ተመልሳ ትመጣለች። እቤት ስትመለስ እንግዲህ አንድ ጓደኛዬ እጮኛውን ይዞ ይመጣል፣ ለሱ ምሳ ያስፈልጋል። ስለዚህ ምሳ የሚያዘጋጅ ሰው ትሁት እንድታዘጋጅ ይፈልግ ነበር ሲላት አይ ትሁትን የሆነ ቦታ ሽያት ልወጥ አስቤ ነበር ምግብ ከውጭ ብናዝስ። አይ እኔ ራሴ እሰራለሁ ትላለች ቲና፣ ከማንም ባለ ባለሙያ እንደሆንኩ በደንብ ታውቃለህ ስትል፣ ምግቡ ተዘጋጅቶ ሲጨርስ ዳኒና ኤደን ሲመጡ ቲና ታ